በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን የተወለዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በጎ ሀብት ፍጹም በረከት ያለው አምላካችን እግዚአብሔር የቅርታ የምሕረት አምላክ የተቀበለን የተቀበላችሁ መስቀል ላይ በተሰቀለ ጊዜ እዳ ሲከፍል እዳው የተከፈለለት ወገን የዳነው ሕዝብና ወገን ያደረገን የቅዱሳን ቤተሰቦች የሰማይቱ ኢየሩሳሌም የሙሽራይቱ ጥሪ ተካፋዎች ያደረገን ያደረጋችሁ ብሩካን እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ እስከ ዘላለም ክብር ምስጋና ለእርሱ ይገባል። የተወዳችሁ የእግዚአብሔር ልጆች እንኳን አደረሳችሁ። ቅዱስ ጊዮርጊስ ለክርስቶስ ፍቅር ሲል በመጀመሪያው ክፍለ ዘመን ለክርስቶስ ፍቅር ሲል ከባድና ብርቱ ፈተናንና መከራን የስጋ መከራን የተቀበለበት ዓለም ነው። ይሄ ዓለም ሁላችን ቅዱስ ጊዮርጊስን እናውቃለን። ጠለቅ ብለን ደግሞ ታሪኩን ገድሉን ሰምተን ወይም ደግሞ አንብበን አጥንተን የምናውቀው አለን። እንዲሁ ዝም ብሎ በአጥቢያው በሰው በተሰየመ ቤተ ቤተክርስቲያን ስር አድገን ስሙንም ስንሰማ ያደግን ሰዎች አለን። እንግዲህ ቅዱስ ጊዮርጊስ እናቱ ፍልስጤማ ቤት ናት። ዛሬ በቤተልሔም ፍልስጤም ብትሄዱ የሰማዕቱ የቅዱስ ጊዮርጊስ ምስሎች በከተማይቱ ሲያበሩ ታያላችሁ። ብዙ ቤተሰብ በር ላይ የሰማዕቱን ስዕል ታያላችሁ። ያ ማለት ለክርስቶስ የሞተው ሰማዕት የእኛ ቤተሰብ ነው ማለታቸው ነው በዛ ዘመን አባቱ ከደህና ገዥዎች ከነበሩት ወገን ነበርና የሮም መንግስት በሮም መንግስት ስልጣን ስር ስለነበረች ፍልስጤም፣ አባቱ ሲሞት የአባቱን ምስፍና እና እንደዚሁ ደግሞ ሀብቱን ወራሽ በመሆኑ ያንን ለማሰር ለማጸደቅ ወደ ገዥዎች ሲሄ ገዥዎች አካባቢ በክርስትና ላይ ያለውን ጥላቻ አይቶ መታገስ አልቻለም። ክርስቶስን የሚነቅፉ፣ የሚሰድቡ፣ የሚያላግጡ፣ በክርስቶስ ላይ የሚቀልዱ ነበሩ። እነዚህን ሰዎች ለመረዳት በፓሪስ ኦሎምፒክ በክርስቶስ ላይ የቀለዱ ግብረ ሰዶማውያንን ሁኔታ ማሰብ ብቻ ይበቃችኋል። እና እንደዚህ አድርጎ በከፍተኛ ሁኔታ በክርስቶስ ላይ የሚያላግጡ የሚዘብቱ ሆኖ ሲያገኛቸው ከነሱ እጅ የሚቀበለውን ሹመትና ሽልማት አልፈለገም። ወዲያው ለክርስቶስ ለመጋደል ወሰነ። መንፈስ ቅዱስም ያበረታው ዘንድ በውስጡ አደረ ይላል ቅዱስ ገድሉ። ከዛ በኋላ እንግዲህ ክርስቶስ የእግዚአብሔር ልጅ ያለ መድኃኒት እንደሆነ፣ ለኃጢአታችን ቤዛ ሆኖ መስቀል ላይ እንደተሰቀለ፣ እንደ ሞተና ሞትን አድርጎ እንደተነሳ፣ ዓለም በእሱ እንደዳነ፣ እሱ ህይወት እንጂ መቀለጃ አለመሆኑን ይመሰክር ጀመር። ይሄ ወንጀል ነበረ እንግዲህ። በዚህ እንደ ወንጀል በሚቆጠር የምስክርነት ስራ ውስጥ ብዙ ፍሬ አፍርቷል። ሰማዕቱ ቅዱስ ጊዮርጊስ የተቀበለውን ሰማዕትነትና መከራ ብቻ አይደለም የምናነሳው፣ ያፈራቸውም በጣም ብዙ ጽድቅ ፍሬዎች አሉት። ምስክርነቱ ብዙዎችን አድኗል። በምስክርነታቸው ነፍሳቸውን አዳኑ ብሎ በዮሐንስ ላይ እንደገለጸልን እንዳስተማረን መንፈስ ቅዱስ የሰማይቱ ምስክርነት በፊልስጤን ምድር በእስራኤል ምድር እንዲሁም በዞረባቸው የፋርስ ሀገሮች ሁሉ ብዙ የሚሰሙት እንዲድኑ ምክንያት ሆኗል። የነገስታት ቤተሰቦች፣ የዳኞች አጃቢዎች፣ እንዲሁ ደግሞ የሮም ወታደሮች በአጠቃላይ ህግ አስፈጻሚ ሆነው በሱ ፊት የሚቆሙት ሁሉ አብዛኞቹ በክርስቶስ እያመኑ ሰማዕት እየሆኑ የክብር አክሊል እንዲቀበሉ ሰማዕቱ ምክንያት ሆኗቸዋል። የቅዱስ ጊዮርጊስ የተጋድሎ ውጤት ወይም የአገልግሎቱ የሰማዕትነቱ ውጤት ብዙ ቅዱሳን እንዲያፈራ ሆኗል። ብጹዕ አቡነ ጎርጎርዮስ የሰማዕታት ሞት የቅዱሳን ዘር ነው ይላሉ። እነሱም ሞተው ብዙ ቅዱሳንን ያፈራሉ። ለክርስቶስ ጨክኖ መኖር እንዴት እንደሚቻል ለስጋ ልባሽ ትውልድ ያስተምራሉ። ሰው በምቾት አርጋ ተቀምጦ እንደ ልቡ እየኖረ ዘመን እንዳለው፣ ጊዜ እንዳለው፣ ፖለቲካ እንዳለው፣ መንግስት እንዳለው እየኖረ ለእግዚአብሔርና ለክርስቶስ ፍቅር ግድ የለሽ ሆኖ እየኖረ የሚኖርን ሰው የሰማየቱን ተጋድሎና ታሪክ ሲያዳምጥ ማንኝ እንዲል ያደርገዋል። ወደ ራሱ እንዲመለስ ያደርገዋል። እና እግዚአብሔር ልጆች ሰማይቱ በጣም ብዙ ከባባድ የህይወት መከራዎችን አይቷል። ታስሯል። ከሶስት ጊዜ በላይ ገለውታል። አጽሙን ፈጭተውታል፣ በትነውታል። እንደ ዱቄት አድርገው በትነውታል። እጅግ በጭካኔ ነው የተዋጉት። የተዋጋው ደምና ስጋ አይደለም። እግዚአብሔር ቃል መጋደላችሁ ከደምና ከስጋ ጋር አይደለም ይላል ከአለቆች ከሰራዊቶች ጋር በአየር ላይ ከሚሰሩ ርኩሳን መናፍስት ጋር ነው ይለ። እሱ የሚጠራውና የሚሰብከው ኢየሱስ ክርስቶስ የአጋነንትን የዲያብሎስን ስራ ያፈረሰው ነው። ስለዚህ በሱ ስም፣ በሱ ስልጣን፣ በሱ ኃይል አጋነንት ስራው፣ ወጥመዱ ይፈርሳል፣ እቅዱ ሁሉ ከንቱ ይሆናል። ወንጌል ሲሰበክ ዲያብሎስ የሚሰራው ስራ ሁሉ ፍርስርሱ ነው የሚወጣው ወንጌል ክርስቶስን መሞት መነሳቱን ቅዱስ ትምህርቱ ማስተማር ነው። ደግሞም ያንኑ ኑሮ ደግሞ መኖር ነው። ይህንን የሚኖሩ አገልጋዮች ሁልጊዜ የዳይብሎስን ስራ ያፈርሳሉ። አለም ቤተ ክርስቲያን በመኖሯ ነው ሚዛን ኖሯት የኖረችው እንጂ ይቻላል ተጠፋ ነበረ። የክርስቶስ ወንጌል በምድር ላይ ባይሰበክና ቤተ ክርስቲያን በዚህ ዓለም ባትተከል ኖሮ የዳይብሎስ ስራ ያጠፋት ያውድማት ነበር። ምክንያቱም እሱ ሊያጠፋ ሊሰርቅ ሊገደል ሊያርድ ነው የሚመጣው እንጂ ለምንም አይመጣም። ሌላ ና ይህንን ትልቅ ቅዱስ የሆነ ወንጌል በህይወቱም በሞቱም በንግግሩም ይሰብክ ነበር ኢየሱስ ክርስቶስ። ተአምራት የሚሰራበት ወጣት ነበር። በጊዜው ይመለክ የነበረውን የጣዖት አምልኮ ደራጎን የሚባል እሳት የሚተፋ አውሬ ጨክኖ በኢየሱስ ክርስቶስ የሚገደለ እሱ ነው። የከተማ የአንድ ሀገርያን ከተማ የሊባኖስ ሰዎች ነበሩ። በጊዜውና የነሱ ሰዎች አምልኮ ከባድ አምልኮ ነበር እና ቤሮት በምትባለው አካባቢ ይሄ አምልኮ ተስፋፍቶ ነበር እና በዚያ አምልኮ ብዙ ልጆች ጭዳ ይደረጉ ነበር፣ ይሰው ነበር። እና ይገርማችኋል አብርሃም ልጅህን ሰዋልኝ ሲለው እግዚአብሔር በዚህ በጊዜው ልጃቸውን የሚሰው ብዙ ለጣዖት ልጃቸውን የሚሰው ብዙ ሰዎች ነበሩ እና አብርሃም ለጣዖት ልጃቸውን ከሚሰው ሰዎች አንፃር ልቡ ምን ያህል ለእኔ የተሰጠ ነው ብሎ እግዚአብሔር ያንን የአብርሃምን ፍቅር ለማሳየት ነው። እንዲህ አይነት ልምምድ ስለነበሩ ምድር ላይ ልጆች ሰው ነበር እና እንዲሁ በቤይሩትም ይሄንን የሚመስል አምልኮ ተስፋፍቶ ነበር እሱ በመጣበት ዘመን እና መጨረሻ ላይ የገዢው ልጅ ታስራ ሞቷን ስጠብቅ ቤሩት ታይት የምትባለው የቤሩት ሴት እንደማለት ነው። በሱ እሱ በመንገዱ ሲመለከት ሲያልፍ እሷ ታስራ እያለቀሰች ነው። ሲጠይቃት ለጣዖት እዛ አውሬ ልትሰዋ እንደሆነ ይነግሮታልና ያንን አውሬ በኢየሱስ ክርስቶስም በስለት ቆርጦ ገደለው። እንግዲህ ለብዙዎች መሰናከያ የነበረ ርኩስ መንፈስ የሚሰራበትን ደራጎን ገደለው። ያችን ሴት አተረፋት። ህዝቡንም ከባዕድ አምልኮ ፍርሃት አተረፈ። ልክ የድራጎን ሲሞት የሊባኖስ ህዝብ ድራጎን እንደማይገድለው እንደሚገደል መገደል እንደሚችላምን ከዛም ክርስቶስ ኢየሱስ የእግዚአብሔር ልጅ የዓለም ጠባቂ ረኛ አምላክ ጌታ እሱ እንደሆነ ተናገረ። ይሄን ቅዱስ ስራ በመስራት ብዙዎቹን ስላተረፈ ጠላት የእሱን አጽም ማድቀቅ እሱ ድራጎኑን በስለት እንደገደለ የእሱን ሰውነት በነገስታት ልብ አድሮ በስለት መክተፍ እና መበቀል ፈለገ። ይህንኑ አደረገ እና እጅግ ዘግናኝ በሆነ ሁኔታ ሰውነቱ ተበጣጥሶ ተገሏል። ሰማይቱ እግዚአብሔር እያስነሳው እያቆመው ሞተ ሲባል እየተነሳ ይመሰክር ነበር። መጨረሻ ላይ አጽሙን አድቀቀው በተራራ ላይ በትነውት እግዚአብሔር ቸርነት የእግዚአብሔር ማዳን የሰማየትነቱ ክብር እነዚያ ተራሮች ላይ የነበሩ እጽዋትና ተክሎች ሳይቀሩ የሰማየቱን ክብር እስኪያሳዩ ድረስ እግዚአብሔር መሰከረለን። በጣም ድንቅ ተጋድሎ ያደረገ ሰማየት ነው። ሰማየቱ ቅዱስ ጊዮርጊስ በዓለም ላይ በጣም ታዋቂ ከሆኑ ቅዱሳን አንዱ ነው። በመላው ዓለም በውጭም ሀገር ብትሄዱ በሩሲያ ብትሄዱ በካቶሊካውያን ብትሄዱ በኦርቶዶክሳውያን በእኛ በሁሉም ዘንድ ቅዱስ ጊዮርጊስ ሰማዕት ይታወቃል። ሴንት ጆርጅ ይባላል፣ ቅዱስ ጊዮርጊስ ይባላል። እና በኢትዮጵያ ሕዝብ ዘንድ ደግሞ ከፍተኛ ፍቅር ለሰማዕቱ ለቅዱስ ጊዮርጊስ አለን እና ዛሬም ድረስ እነሱ ገለነዋል፣ እነሱ ፋርሳውያን አስወግደነዋል ይላሉ፣ ግን ዛሬ ድረስ በኛ ምድር ያበራል በክርስቲያኖች ቤት ያበራል። በክርስቲያኖች በቤተክርስቲያን አደባባይ ሰማይቱ ያበራል። እናንተ ያለም ብርሃን ናችሁ፣ ልጠፉ የማትችሉ ብርሃን ናችሁ፣ እንቅብ የማይደፉባችሁ ብርሃን ናችሁ፣ እንቅብ ይደፉባችሁ ማልፋችሁ ምትወጡ ብርሃን ናችሁ ሲለን ጌታ እያችሁ እሱ ያንን ቅዱስ ተጋድሎ አድርጎ ሞተ። በቃ በቃለት ብለው ሊሆን ይችላል የዛን ዘመን ሰዎች፣ ግን ሰማቱ ጊዮርጊስ ግን በየዘመናቱ ያበራል ው በየዘመናቱ ዛሬ ቤተክርስቲያን ታስበዋለች፣ ታከብረዋለች። ሁልጊዜ በ23 ሰማይቱ ይከበራል በቤተ ክርስቲያን እ በሁሉም ቤተክርስቲያናት ባል ምን ይባሉ እና ዋጋ የራሳማ እግዚአብሔር ሀና እንዳለችው እግዚአብሔር ስራን የሚመዝን አምላክ ነው። መታሰቢያን ይሰጣል በቤቱ ለልጆቹ እንዳይረሳ ምክንያቱም የኖረው ለራሱ ብቻ አይደለም በዋናነት ሰማያቱ የኖረው ለክርስቶስ ክብርና ለህዝቡ አገልግሎ ህዝቡን በማክበር ህዝቡ እንዳይጠፋ በጣዖት አምልኮ ህዝቡ ያለ ክርስቶስ በጨለማ እንዳይኖር ክርስቶስ የሌለው ህይወት ስለሌለው ኢየሱስ ክርስቶስ የማያበራበት ልብ ጨለማ ስለሆነ ይህንን ለህዝቡና ለጌታው ለክርስቶስ የኖረ በመሆኑ ምክንያት እግዚአብሔር የማይረሳ ስም በቤቱ ሰጥቶታል። የእግዚአብሔር ልጆች እግዚአብሔር በኢሳይያስ 56 ቁጥር 5 ላይ በቤቴና በቅጥሬ ውስጥ ከወንዶችና ከሴት ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋ የዘላለም ስም እሰጣችኋለሁ ብሎ ትንቢት ከተናገረላቸው ቅዱሳን አንዱ ነው። በቤቱም በቅጥሩም በውጭም በውስጡም ስሙ ይነሳል። ይውላችሁ ሰማዕቱ ጊዮርጊስ በቤተ መቅደስ ውስጥ በስሙ ቤተክርስቲያን ተሰይሞለት ይከበራል። ቀን ተከብሮለት በኢትዮጵያውያንም በሌሎችም አለማት ይከበራል አይደል። በውጭም እንደዚሁ ስሙ በሰዎች ስም ላይ አለ። በተለያዩ ሰዎች በሚጠቀሙባቸው የተባረኩ ነገሮች ላይ አለ። አንዳንድ ሰውም አልፎ ተርፎ ፍቅሩ ሊገልጽበት ሊሆን ይችላል። ድርጅቱን ካምፓኒን በስሙ ይሰይማል። አንዳንድ የሚሸጥበት ስሙን ተሸክሞ የሚወጣው ምርት ለህዝብ ይጠቀማ ይጥቀም የሚያጣየቅ ቢሆንም ግን ሰማይቱን ከመዞ የተነሳ በተለያየ መንገድ ስሙ ሲነሳ እንመለከታለን። እንግዲህ እግዚአብሔር ስጦታ ነው። እግዚአብሔር ሲወድ ነው በቤትም በቅጥረም ውስጥ ስም የሚሰጠው። እያቸው እንዳ ከወንዶች ከሴቶች ልጆች በጣም ብዙ ልጆች ነበሩት። እግዚአብሔር ብዙ ቅዱሳን ትናንት ነበሩት። የሞቱለት የኖሩለት፣ ግን ደግሞ ጨክ ጨክነው የታገዱ ደግሞ ጨክነው በሞት ፊት የቆሙ ደግሞ እንደ ሰማዕቱ ጊዮርጊስ አይነቶቹ ብሩካን ቅዱሳት ሊረሱ አይችሉም እና ስማቸው ሕያው ሆኖ በእግዚአብሔር ቤት ታስቦ እንደሚኖር በኢሳያስ በኩል የተነገረውን ይህንን እውነተኛ ትንቢት መፈጸሙ መፈጸሙ ይታይ ዘንድ ቤተክርስቲያን ቤተ ክርስቲያን በየክብረ በዓሉ በእሱ መታሰቢያ ቀን እሱን የሚያነሱ የልጆች ድርሳናትን እያነበበች የእሱን ስም እያነሳች በተለያዩ መዝሙራት ተጋድሎውን፣ ክብሩን፣ ፍቅሩን፣ ጸሎቱን፣ በረከቱን እያነሳች ታመሰግናለች። እኛም ዛሬ ይህን ትልቅ ቀን እያከበርን ነው። የዋል ነው እንኳን አድረሳችሁ። የሰማይቱ ረዴት በረከት ይድረሳችሁ፣ ይድረሰን። በእውነት እሱ ያለፈበትን የተባረክ መንገድ የሚያስተውል የሚወድ ልብ ይስጠን። ይገርማችኋል፣ በዚህ ዘመን ቅዱሳን ክርስቶስን ማሳየት የሚችሉ ተንቀሳቃሽ ምስክሮች ስለሆኑ ጠላት እነሱን የማጥቃት እነሱ ላይ ታርጌት አድርጎ መስራት እንደጀመረ ትመለከታላችሁ። ዛሬ ቅዱሳንን ስዕላት የሚቀዱ ቅዱሳንን እኛ አንቱ ምድላቸውን አንተ እያሉ እኛ የምናከብራቸው ሌላ ስም እየሰጡ የሚያጣጥሉት ጠላት የሚሰጣቸው ተልኮ ነው። እነዚህ ቅዱሳን ለእኛ ክርስቶስ እንዴት እንደሚኖር አሳይተውናል። እነዚህ ቅዱሳን ክርስቶስን በመስበክም ሆነ በመኖር ጠላትን ተበቅለውታል። እነዚህ ቅዱሳን ስማቸው ሕያው ሆኖ በትውልድ ውስጥ እንዳይቀር ግን እንደሚዋጋቸው ማሰብ እና መጠንቀቅም ከነዚህ ክፉ አገልጋዮች አሰራር መጠንቀቅ ይገባናል። ኢየሱስ ክርስቶስ ጌታ እንደሆነ በመመስከር ሕያው ምስክር ሆኖ ያገለገለን የተባረከው ሰማይቱ ቅዱስ ጊዮርጊስ ጸሎቱ በረከቱ በሁላችን ላይ ይደር። የሰማነውን በልቦናችን ይጻፍ። መንፈስ ቅዱስ እኔም እናንተንም ይባርከን። የትምህርት ላይ ኮሜንት አድርጋችሁ ጽፋችሁ ወዳችሁት ላይ ካደች ስትወጡ እንዲደመጥ ዩቲዩብ ከፍ ያደርገዋል። እግዚአብሔር እናንተን ዘራችሁ ይባርክ። ቀሲስ አሸናፊ ገብረማርያም ሰላ